ሰላም ጤና ይስጥልኝ ተመልካቾቻችን፣ ዛሬ ደግሞ የምንገኘው የድሬዳዋ አስተዳደር በመደበው ሙሉ ውጪ እየተገነባ የሚገኘው የጋራ መኖሪያ ቤቶች የግንባታ ሳይት ላይ ነው። እንግዲህ የዚህ ፕሮጀክት አሁናዊ ደረጃ እና በፕሮጀክቱ የተካተቱ የቤት አይነቶች፣ የሚሰጧቸው አገልግሎቶች፣ እንዲሁም የተለያዩ ነገሮችን ከፕሮጀክቱ አስተዳዳሪ ከአቶ ሙራድ በደዊ ጋር ቆይታ የምናደረግ ነው የሚሆነው። ቆይታችሁ ከኛ ጋር ይሁን፣ ተከታተሉ። ሰላም ነው። ሰላም ነው። ቆንጆ ነው። ሰላም ያው እንግዲህ ዛሬ እናንተ ሳይት ላይ ተገኝተናል። የድሬዳዋ አስተዳደር ከፍተኛ በጀት መድቦ ባለው አቅም ባለው ሪሶርስ እያስገነባ በሚገኘው ሳይት ነው። እስቲ ያለበትን ነገርና ቀጣይ ያሉ ሂደቶችን ደግሞ ምን እንደሚመስሉ ቆይታ እናረጋለን። እሺ፣ አመሰግናለሁ አቶ ሙራድ በድጋሚ እንግዲህ እስቲ ስለዚህ ሳይት አስተዳድሩ ከፍተኛ ትኩረት ሰጥቶ እየተከታተለው ያለው እየገነባው ያለው ሪሶርሱም እያፈስበት ያለው ፕሮጀክት ነው። አጠቃላይ ስለ ፕሮጀክቱ ሂደትና አሁናዊ ሁኔታ እስኪ ንገረን። አመሰግናለሁ ያው እንግዲህ የምታዩት በሌላው አስተዳደር በራስ አቅም እየገነባቸው ያሉ የጋራ መኖሪያ ቤቶች ናቸው። ስታንዳርዳቸው ደረጃቸው እንግዲህ አፓርትመንት ብለን ሰየም ናቸው፣ የጋራ መኖሪያ ቤቶች ናቸው ከዚህ በፊት ከተገነቡት የጋራ መኖሪያ ቤቶች እጅግ በጣም የተሻሉ ጥራታቸውን የጠበቁ ዘመናዊ የሆኑ ቴክኖሎጂን የተላበሱ ስፋታቸውም እንደዚሁ ለነዋሪዎቻችን በጣም ምቹ የሆኑና በጣም ሳቢና ደረጃቸውን የጠበቁ የጋራ መኖሪያ ቤቶች ናቸው። እነዚህ ቤቶች የምታያቸው እንግዲህ ወደ 16 ብሎኮች ናቸው። አሁን የምታያቸው እነዚህ ከዚህ በፊት ገንብተን ያስረከብናቸው ባለፈው አመት ወደ 11 ብሎኮች በአጠቃላይ ወደ 27 ብሎኮችን

በጣም ከፍተኛ መሆኑን በመረዳት የቤት አቅርቦት መሰረታዊ ጉዳይም ስለሆነ ማህበረሰቡ ደግሞ የቤት ጥያቄ በጣም የጊዜው እየጨመረ የመጣ በመሆኑ ከዚህ በፊት ስንሰራባቸው ከነበሩ ሞዳሊቲዎች ከብድር በቦንድ ምችችት ከንግድ ባንክ ይገኝ የነበረው የቤት መኖሪያ ቤቶችን መገንቢያ ፋይናንስ እና ሀገር አቀፍ ስለቆመ የቤት አቅርቦት ላይ በጣም እንቅፋቱ ነው። እንደ ሀገር አቀፍ ደረጃ እንደ ድሬዳዋ አስተዳደር ያን የተለመደውን ትሬንድ ማስቀጠል ባንችል እንኳን የቤት ጥያቄ በጣም ከፍተኛ ስለሆነ ፍላጎት በጣም ከፍተኛ መልካም አስተዳደር ጥያቄም ስለሆነ የድሬዳዋ አስተዳደር ለቤቶች ልማት ትኩረት በመስጠት በራስ አቅም በሚሰበስበው የውስጥ ሀብት ረቨኒው በሚሰበስበው ሀብት ላይ ለቤቶች ልማት በየጊዜው እየመደበ ቤቶችን እየገነባ ማህበረሰቡ እያስተላለፈ ይገኛል። ና ይሄ በሀገር አቀፍ ደረጃ በቤቶች ልማት ግንባታ ላይ አሁናዊ ሁኔታ ላይ በራስ አቅም እየተገነቡ ካሉ ቤቶች ውስጥ ድሬዳዋ ሞዴል ተብላ በጣም አፕሬት የተደረገ በኮንስትራክሽንና ከተማ ልማት ሚኒስትርም የድሬዳዋ አስተዳደር በልዩነት አድናቆት የተቸረበት ና ይሄ ሞዴል ሌሎችም አግባራዊ ቢያደርጉት የሚል አስተያየት የተሰጠበት ሁኔታ ነው ያለው። ስለዚህ እኛም ይህን አፕሮች የፋይናንስ አቅም በጣም የሚገድበን ቢሆንም ይህን አፕሮች ሳናቋረጥ በቀጣይም እያስቀጠነው ሪቮልቭ እያደረግን ይህ ከዚህ ለምናገኘው ፋይናንስ ሪቮልቭ እያደረግን ግንባታውን የምናስቀጥል ነው የሚሆነው፣ በየፌዙ ማለት ነው። ከዛ ባሻገርም ሌሎች ሞዳሊቲዎችን ደግሞ እንደዚሁ ከባለ ሀብት ጋር በጋራ የምንሰራባቸው ሞዳሊቲዎችን ዘርግተን መመሪያዎችን ጨርሰን አጸድቀን በካቢኔም በተሰጠው የውሳኔ መሰረት ወደ ስራ የተገባበት ሁኔታ አለስል ሳይቶች ቀድሞ ከነበሩ ሳይቶች በምን ይለያሉ? ከጥራት ከቤቶች ካሬ ሁኔታ ከተለያዩ ነገሮች አንጻር በምን ይለያሉ? ምን ሳሻሽለው ይዘው መጥተዋል? ከድሬዳዋ አየር ጸባይም ጭምር ማለት ነው። በጣም ጥሩ። ብዙ ነገር ነው የተሻሻለው። የመጀመሪያው የተሻሻለው ጉዳይ የቤቶቹ ስፋት በጣም ተሻሽሏል። ለምሳሌ አሁን ባለ ሶስት መኝታ፣ በፊት የድሮቹ ኮንዶሚኒየም ቤቶች ትልቁ የሚባለው ሰባ ሁለት ሰባ አምስት ካሬ ነበረ። አሁን 300 ባለ 3 መኝታ የምንለው 106 105 ካሬ ነው። ባለ ሁለት መኝታ የምንለው ነው በፊት ከ62 65 54 በላይ 45ም 47ም ባለ 2 ቶች አሉ ተለያየ እንትል ማለት ነው። በጣም አነስ ያሉ ነበሩ። አሁን ግን ባለ 2 የምንለው እስከ 75 78 ካሬ ድረስ ይሄዳል ማለት ነው። ባለ አንድ መኝታ ድሮ ትልቁ 47 ነው። ከዛ 44 40 37 እያለ ይሄድ ነበረ። በአሁኑ 65 ካሬ ባላንድ መኝታ 65 ካሬ ድረስ 64 ካሪ ድረስ አለ ማለት በጣም ለነዋሪዎች በጣም ምቹ ይሆናል ማለት ነው። ስቱዲዮ ታይፕም እንደዚሁ ድሮ 40 ካሬ፣ 37፣ 34 ካሬዎች ነበሩ የነበሩት። አሁን 47 ካሬ አለ፣ 50 አለ፣ 55 ላይ ተለቅ ያሉ ሰፋፊ ናቸው እና ስለዚህ አንደኛው ከስፋት አንጻር በጣም የተሻሉ ናቸው። ሁለተኛ ጥራታቸው በፊት ከምንሰራቸው በጣም በተሻለ አፕሮች ነው የሰራ ናቸው። እያንዳንዱ ግብዓት ጥራቱን የጠበቀ ማቴሪያል በጥብቅ ዲስፕሊን ሲሪየስሊ ፕሮጀክቱን እየተመራ እንዳስተዳደርን በጥብቅ ዲስፕሊን እየተደረገ እኛም እዚሁ 24 ሰዓት እዚሁ ቁጭ ብለን ቲማችን በሙሉ እዚሁ ሆነ ፕሮጀክት ጽፈት ቤቱ የእነዚህን ፕሮጀክቶች ሲመራ፣ ሲከታተል፣ ሲደግፍ፣ ሲያሰራ ለሰከንድ ከፕሮጀክቱ እይታችን ሳነቀን ነው። ከዛ ባለፈ ደግሞ ለፕሮጀክቱ የተሰጠው እንዳስተዳደረ እኛም እንደተቋምም የሰጠነው ትኩረት በጣም ሲሪየስ ስለሆነ በጥራት እንዲሰራ ትልቅ አስተዋጽኦ አድርጓል። ከዛ ውጪ የምንጠቀማቸው እንትኖች ማቴሪያሎች ኳሊቲያቸው ደረጃቸውን የጠበቁ ናቸው። በእያንዳንዱ ማቴሪያል ላይ ማለት ነው፣ ስታንዳርድ የሆነ ማቴሪያል ባስቀመጥ ነው መሰረት ያስቀመጥ የተሰሩ ናቸው። ሁለተኛ ዲዛይናቸውም ከዚህ በፊት ከነበሩ በጣም የተለዩ ናቸው። ለኗሪዎች በጣም ምቹ የሆነው ኢንተሪየር ዲዛይኑ በጣም የተሻለ አቀማመጡ፣ ሴታፖ በጣም የተለያየ ነው። እንደምታየው እነዚህ አሁን ባልኮን ያላቸው በረንዳ ላይ ማንኛውም ሰው ሶስተኛ ላይም አራተኛ ነው በየቤቱ ባልኮኒ አየር መፈለጥ ሲፈልግ ወደ ውጭ ወጥቶ ተንፈስ እንዲል፣ አንዳንድ ግባ መጠቀሚያ ለተለያዩ ጉዳዮች ለተለያዩ ፐርፐዝ ሊጠቀማቸው የሚያስችል ተጨማሪ ከክፍሎቹ ውጭ በውጭ በኩል የተሰራ ባልኮኒዎችም አላቸው ማለት ነው። እነዚህ በጣም ዘመናዊ ያደርጋቸዋል ማለት ነው። ሌላው የሰራ ናቸው። እነዚህ በጂፕሰን ነው ህንፃዎች የሰራ ናቸው። እስከዚህ በፊት ዝም ብሎ በልጅ ተሰርኮ ነበር የሚሰሩ አሁን ጂፕሰን ነው። በራሳችን በራስ አቅም ኮስቱን ካልኩሌት አድርገን የሲሚንቶው ከሲሪኮት ወደ ቱኮት ቀይረን ወደ ጂፕሰም አሳድገን ማህበረሰባችን ሞር ኮስቲንግ ከምናያደርገው ተጠቃሚ በሚያዝ መልኩ ነው የሰራ ናቸው ማለት ነው። ስለዚህ ሁሉን አቀፍ የተሻለ ጥራትን ጠብቆ እንዲሰራ ኢቭን ከቆርቆሮ ሴታፕ ጋር በተያያዘ በፊት ከነበሩት እጅግ በጣም ያሻሻል ናቸው ነገሮች አሉ። በፊት የነበሩት ችግሮችን በቀረፈ መልኩ አሻሽነን ዘመናዊ አድርገን የሰራ ናቸው እና እንደምታየው ህንፃዎቹ በጣም ውብ ናቸው። በጣም በጥንቃቄ በጣም የተለፋበት በጣም ትኩረት ሰጥቶ የሰሩ ህንፃዎች ናቸው እና ለዚህም ነው ባለ ሶስት ሜዳ ነው እንደምታየው። ሳሎን ነው እንደምታዩ እንግዲህ በጣም ሳምፕል ቀለም ቀብጠን ሳምፕል ዲስፕሌይ ያደረገው ነው። ሌሎቹም በጂፕሰን ቀብጠን ሬዲ ያደርገናቸዋል። ጥንቅቅ አርገና ንደርፕርሰን ሶስት መኝታ ክፍሎች አሉት። ማስተር ቤድሩም አለው እዚህ ጋር እንደምታየው ሁሴን የመስላ ማሰብ ወይ ደግሞ ሌሎች መኝታዎች ሁለት ክፍሎች አሉት። አንደኛው በዚህ በኩል የራሳቸው አስተንፈሻ መስኮት አላቸው። አንዱ ይሄኛው ነው፣ አንዱ ይሄኛው ነው። ይሄ ደግሞ ሽንት ቤቱ ነው። ይሄኛው ሽንት ቤት ነው። ሰፊ ነው በጣም እንደምታየው። ደሞ ኪችን ነው። ኪችኑ ራሱ አንድ ክፍል ያክላል። ራሱ መጫወት ያለው ነው ን ነው፣ በጣም ትልቅ ነው። በቃ ነዋሪ ለአንድ ፋሚሊ ቤተሰብ የተሟላ ምቹ የሆነ ቤት ነው ማለት ነው። ከዚህ በፊት የጋራ መኖሪያ ቤት በዚህ ደረጃ ተጠናቅቆ የተሰራበት አጋጣሚ የለም። ላይ እንደምታውቁት ውስጥ ላይ ከዚህ በፊት የነበሩት ላይ በቻክ ነበር ሾ ነበር የሚደረገው። አሁን ደግሞ እሱም ሰርተን በተጨማሪ ደግሞ በጂፕሰም ነው እዚህ አሳምረን፣ ሰው ሲገባ ደስ ብሎት መግባት ስላለበት፣ ኮስት ደግሞ ሲያደረግ ደግሞ ተጨማሪ ብዙ ከአቅም በላይ የሆኑ ጥያቄዎች ምን እንከር እንዳያደርግ እኛ አስተካክለን ሰርተን፣ በተወሰነ ነገር በራሱ የሚፈልገው ነገር ማድረግ የሚፈልግ ሰው ማድረግ ይችላል። ካልሆኑ ደግሞ እንደዚሁ መኖር የሚችልበት ሁኔታ ተፈጥሯል ማለት ነው። ይሄኛው ደግሞ ሌላኛው ባለ 3 መኝታው ነው። በሌላ ዲዛይን ነው። ዲዛይናቸው ለየት ይላል። ይሄኛው ከዛኛው ትንሽ ሁለት አይነት ዲዛይን ያለው ባለ 3 መኝታው ነው። እንደምታየው ያው ባለ 3 መኝታ ነው። ይሄ ሳሎን ነው። የቅድሙም ሳሎን እና ይሄኛው ሳይ ነው። የተወሰነ የአቀማመጥ ልዩነት አላቸው። የቅድሙ ሁለት መስኮት አለው። ይሄ አንድ መስኮት ነው ያለው። እንዲሁም ደግሞ ለትንሽ እንደዚህ ሬክታንግል ነው ሳሎኑ ያኛው ትንሽ ትራፒዚ የማይነ ነገር ነው እና ያው ባለሚታዎቹ ተመሳሳይ ናቸው ካሪያቸው ስፋታቸውም ተመሳሳይ ነው። ጥራታቸውና ስታንዳርድ ነው። ቀደም እንዳልኩ ሁሉም አንድ አይነት ናቸው። ባልኮኒውንም ብታየው ተጨማሪም ቀደም ስላችሁ የነበረው ውጭ ላይ የተለየ ቴክኖሎጂ ተቀማስና አንዱ ባልኮኒ ነው። ነዋሪዎች ወደ ውጭ ወጣ ብለው አየር መውሰድ ከፈለጉ ወደዚህ ወጥተው አየር የሚያነሱበት ሁኔታ ይኖራል ማለት ወደ ውጭ እንደዚህ የሚያደርጉበት ሁኔታ ይኖራል ማለት ነው። የተለያዩ ፐርፖዝ መጠቀም ይችላሉ ማለት ነው። ምናልባት የጋራ መኖሪያ ቤቶች ላይ ብዙ ጊዜ እንደ ችግር የሚነሱ ነገሮች አሉ። ምናልባት በዚህ ሳይት ላይ ታስቦ ከተሰራ ከዚህ ከውሃ ጋር በተያያዘ እስፔሻሊ ከሁለተኛ ፎቅ በላይ ምናምን ያሉ ነዋሪዎች የሚቸገሩበት ሁኔታ አይደል እና፣ ያንን ለማስቀረት ለመቅረፍ ምን አይነት ሲስተም ተዘርግቷል ተጠቅማቸዋል? እዚህኛው ሳይት ላይ የውሃ ችግር ብዙም የለም። አሁን ባለፈው ያስተላለፍናቸው የጨረስናቸው ነዋሪዎች የገቡባቸው አሉ አይደለም? 358 ቤቶች ላይ ሶስት ከአስራ አራተኛ አንደኛም አራተኛም ሶስተኛም ስታንዳርድ ነው። ውሃ እንትን ላይ ችግር የለብንም። በአጋጣሚ የውሃና ፍሳሽ ጋር ኮሚኒኬት ስናደርግ እዚህ አካባቢ ላይ የውሃ ብዙም ችግር ስለሌለ የውሃ አቅርቦት ላይ ችግር የለም። በፊት የውሃ ዝርጋታ ላይ ቶሎ አልጨረስም ነበረ እሱን ነዋሪዎች ከገቡ በኋላ ነው ያጠናቀቅነው። ይሄኛው ላይ ግን አሁን ህንፃው ግንባታ ጎን ለጎን ነው የውሃ ዝርጋታውን እየጨረሰ ነው ያለ። ነው መብራትና ውሃ ፕሮሰስ ላይ ነው የተካሄደ ነው ማለት ነዋሪ ሳይገባ ሁለቱም ሙሉ ተጠናቆ ሬድ የሚሆንበት ሁኔታ አለ ማለት ነው። ሌላው ሴፕቲ ታንክ ነው። ከዚህ በፊት የነበሩ እንትኖቹን ሊቀርፍ የሚችለው የሴፕቲ ታንኮቹን ትንሽ የዲዛይን ለውጥ አድርገናል። ሁለተኛ የቮልዩም ለውጥ አድርገናል። ስለዚህ በፊት የነበሩት ችግሮችን ሊቀርፍ የሚችል መልኩ የተጠቀምናቸው ተጨማሪ ሲካዌይ ቴክኖሎጂዎችም አሉት። እነዚሁ ራፌጁንና እንትኑን ፍሳሹንና ራፌጁን የሚለይ ሳክ የሚያደርግ እንትን ቴክኖሎጂ ተጠቅመናል። ስለዚህ ሁለቱም እንትን ላይ የተለያየ አፕሮች ተጠቅመናል። ስለዚህ ከዚህ በፊት ከነበሩት በተወሰነ ማሻሻያዎች አድርገን የዲዛይን የቮሊንም ለውጥ አድርገናል ማለት ነው። እንዳየ ነው። በጣም በጥራት በጥሩ ሁኔታ ነው ይሄ ፕሮጀክት እየተገነባ ያለው። ምናልባት እዚህ ፕሮጀክት ላይ ምን ያህል በጀት ኢንቨስት ተደርጓል? አስተዳደሩ እንግዲህ ያለው ሪሶርስ ይታወቃልና ምን ያህል በጀት ኢንቨስት አድርጎበታል? ልክ ነው እንዳልከው፣ እንግዲህ እንደ አስተዳደር ከፍተኛ የሆነ የበጀት ኮንስትሬንት እንዳለ ይታወቃል። ትልቁ ኳሊቲያችን እኛ ጋር እንደ አስተዳደር አለ ብዬ የማስበው ያለን ውስን ሀብት በአግባቡ ስራ ላይ የማዋል ትሬንዱ በጣም የሚበረታታና የሚደነቅ ነው። ይህ ፕሮጀክት እንደምታየው በጣም በአጭር ጊዜ ውስጥ ነው የተጠናቀቀው። በጣም በፍጥነት የተሰራው ታይም ኦቨር ታይም ወስደ ነው ስንሰራ የነበረው እና ለዚህ ደግሞ እንደ አስተዳደር ትልቅ ኮሚትመት ገብቶ 16 ብሎኮች ናቸው፣ ከ500 በላይ የጋራ መኖሪያ ቤቶች ናቸው። ቅድም እንዳልኩ ደረጃቸውን የጠበቁ ናቸው፣ ጥርት ያሉ ናቸው፣ ኳሊቲያቸው የጠበቁ ናቸው፣ በጣም ምቹ ናቸው። ይህ ፕሮጀክት አጠቃላይ ከ700 ሚሊዮን በላይ ነው የፈጀው። በጣም ትልቅ ብር ነው የፈጀው። አሁን ላይ አስተዳደሩ እንግዲህ ካለው ብራንዝ ፋይናንስ ውስን ሀብት ነው ያልኩ ቅድም እንዳልኩ ብድራር ለሚያገኘ ነው ቅድም እንዳልኩ እዚሁ ከከተማችን ውስጥ ከሚሰበሰቡ ገቢ ላይ ነው ለቤቶች ልማት ይሄን ያህል ብር በተለያየ ጊዜ እየተመደበ በየአመቱ በጀት ሳለው ሄድ እየተደረገልን ፕሮጀክቱን እንድናጠናቀቅ ትልቅ ድጋፍ የተደረገው ማለት ነው። ሁን የትኩረት ኤሪያም ስለሆነ የትኩረት መስክም ስለሆነ ዋነኛው የትኩረት መስክም ስለሆነ እንዳስተዳደር ለቤቶች የተለየ ድጋፍ የተደረገበት ሁኔታ አለ። አጠቃላይ ከስራ እድል ፈጠራ አንጻር በራስ አቅም መስራታችን፣ ፋይናንሱ የራሳችን መሆኑ፣ በአማካሪት ድርጅት ሳይሆን ኦንፎርስ መስራታችን አንዱ ኮስት ኢፌክቲቭ ያደረገዋል ማለት ነው። ሞዳሊቲያችን እንደዚህ ኮስት ኢፌክቲቭ ያደረገዋል ማለት ነው። ከዛ ባሻገር ደግሞ የስራ እድል መፍጠኑ አንዱ ዓላማ የዚህ ፕሮጀክት እዚህ ህንፃ ላይ እዚህ ብሎኮች ላይ በቡልኬት ማምረት በልስን በቀለም በፕሪካስ ምርት በቡልኬት ምርት በሳይት ወርክ በተለያዩ በኳርቲዝ በኩል በተለያዩ ስራዎች ላይ ከ56 ማህበራት በላይ ናቸው የስራ እድል የተፈጠረላቸው። በቁጥር ብትወስደው ወደ ከ ሶስት ሺህ አምስት መቶ በላይ ዜጎች የስራ እድል አግኝተው ተጠቃሚ ሆኗል። ማለት ስለዚህ አንዱ ዓላማ የስራ እድል መፍጠር ነው ማለት ነው። የቤቶች ልማት ፕሮጀክት ፕሮግራም ዓላማ አንዱ የስራ እድል መፍጠር፣ ስለዚህ ይህን አቺቭ ያደረግንበት ሁኔታ አለ። የስራ እድል ከመፍጠር አንሳ፣ ቁጠባን ከማውርታ፣ ዜጎች የቤት ባለቤት ከማድረግ እነዚህ መንደሩ አሁን በፊት እነዚህ አልነበረም። እነዚህ አሁን አዲስ መንደር ክሪት አድርገ አዲስ መንደር ተመስርቷል። ማለት ስለዚህ አርባኒዜሽን በዚህ መልኩ እየዘመነ ስማርት ሲቲ ለመገንባት ስትሄድ የምታቀርባቸው የቤቶች ልማት ፕሮግራሞች እነዚህ እየዘመኑ ከጊዜው ጋር የሚሄዱ ድሬዳዋን የሚመጥን ማህበረሰብ ሲኖርበት ነው። ምቹና የሚቀጥለውም ጀኔሬሽን ትውልድ ደግሞ እንደዚህ ሳይጨናነቅ ረሀ ሆኖ መኖር እንዲችል የሚያስችል ሞዴል ተጠቅመን ነው የሰራ ናቸው ማለት ነው። አሁን ይህ ፕሮጀክት ተጠናቋል። ኦልሞስት 99 ፐርሰንት ደርሷል። የውስጥ ላይ አንዳንድ የለቀማ ስራዎች፣ የጽዳት ስራና ሴፕቲክ ታንኮችን የመዝጋት ስራዎች ናቸው እየተሰሩ ያሉት ማለት ስለዚህ ስለዚ ሆውስጥ ጨርሰናል ስራውን ነው። አመሰግናለሁ። ቴንክ ዩ ድሬዳዋ አስተዳደር ከሰባት መቶ ሚሊዮን ብር በላይ በሆነ ወጪ በራሱ አቅም በመደበው በጀት ይህንን የመሰለ የጋራ መኖሪያ ቤት አስገንብቶ አሁን ላይ አጠናቋል ማለት ይቻላል። ይህ የቤት ልማት ፕሮጀክት የአስተዳደሩ የመኖሪያ ቤት እጥረት በመጠኑም ቢሆን የሚቀርፍና የነዋሪውን ችግርም የሚያስተነፍስ እንደሆነ ታምኖበት በአስተዳደሩ ልዩ ትኩረት ሰጥቶት የተገነባ ፕሮጀክት ነው። እንግዲህ በውስጥ ገብተንም ለማየት እንደሞከር ነው። ፕሮጀክቱ በተሻለ የጥራት ደረጃ እየተገነባ ና ከዚህ ቀደም በጋራ መኖሪያ ቤቶች ላይ ይስተዋል የነበረውን ችግር ከግምት በማስገባት በርካታ የመፍትሄ ስራዎች የተሰሩበት እንዲሁም ደግሞ ልምድ የተወሰደበት ፕሮጀክት መሆኑን ተመልክተናል። እንግዲህ የድሬዳዋ ብዙኃን መገናኛ ድርጅትም በዚህ ሳይት ላይ ተገኝቶ የፕሮጀክቱን አጠቃላይ ያፈጻጸም ሁኔታ ወደ እናንተ አድርሷል። በቀጣይም ሌሎች ፕሮጀክቶችን እንደዚሁ የተካተልን አሳድሩ እየገነባቸው ያሉ ስራዎችን ወደ እናንተ ማድረሳችን የምንቀጥለም የሆነው አሁን ምርጫችሁ ድሬ ቲቪ ይሁን። መልካም ቆይታ